ወደ እመቤታችን ስንመጣ የእመቤታችን ጉዳይ በተፈጥሮ ሕግ የሚዳኝ አይደለም። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምን። የድንግል ማርያም ልዩነት እንድትመረጥ ሆና ስለተገኘች ነው የተመረጠችው። እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት ሴት አድርጎ ነው የፈጠረው። ታቦቱ የማይነቅዝ የሚሆነው ለታቦትነት ተብሎ ሲቆረጥ ያ አስሩ የሙሴ ሕግ ሲጻፍበት ነው ወይስ ጥንት ሲበቅል ጀምሮ ነው? በጣም ጠንካራ የማይነቅዝ የማይበላሽ የሚሆነው ከመቼ ጀምሮ ነው? እስከ የሚቆጥረው አንዱ ሊቀሊቃውንት ሰሞናዊ ከሆነ ሀሳብ ነው። በተለያየ መንገድ በእርግጥ ሀሳቦቹ ሲገለጡ እንሰማቸዋለን፣ ግን የእኛም ተማሪዎች ደግሞ በዚህ ርዕሰ ጉዳይ ላይ የተወሰነ ግንዛቤ ብናገኝ የሚል ሀሳብ ተነስቷል። አንደኛው ጥንተ አብሶን በተመለከተ ነው። ብዙ ጊዜ ሰው ጥንተ አብሶ ሲባል ራሱ ጥንተ አብሶ ምንድን ነው? ምን ማለት ነው? ራሱ የሚል ብዙ የጥያቄ ይመጣል። ብዙ ጊዜ አሁን ቀጥሎም እመቤታችን ጥንተ አብሶ አለባት የለባት የሚል ብዙ ክርክር ይነሳል። መሰረታዊው ነገር ግን መጀመሪያ ራሱ ጥንተ አብሶ ምንድን ነው የሚለውን ነገር ብዙ ሰው ያንን ፍቺና በትክክለኛው መንገድ ትርጓሜ ካገኘ ቀጥሎ ያለውን ነገር የሚረዳበት አውድ ሰፊ ይሆናል እና እንዴት ይተረጎማል ይሄ ነገር ትርጓሜው፣ ሁለተኛ ይተላለፋልም ደግሞ ካልን እንዴት ነው ሲተላለፍ ደግሞ የነበረው በዚያ መንገድ ሁለተኛ ይሄ መተላለፍ ደግሞ ካለ በትክክል እውነትስ ጥንተ አብሶ እመቤታችን ጋር ደርሶ ይሄ ጥንተ አብሶ ደርሶባታል ወይስ የሚሉ ሶስት ነገሮች ናቸው። ይመጡት መፍታት መተላለፉንና እመቤታችን ጋር ደርሷሉ ይሄ ጥንተ አብሶ አለባት ወይ የሚሉ ለሚያነሱ ሰዎች ከዚህ ትርጓሜ በማንሳት ሶስቱን ጥቅልል አድርገን ብናነሳው ብዙ ግንዛቤ ይሰጣል ብዬ አስባለሁ። ወደ ሊቀ ሊቃውንት ጥንተ አብሶ ምንድን ነው የሚለውን ቃል በመጀመሪያ እንደ እናንተ ሁሉ አንዳንዴ ሚዲያ እሰማለሁ እና ጥንተ አብሶ የሚል ቃል የለም ያመጣው ኦገስቲን ወይም ደግሞ አውግስጢኖስ ነው ሲባል እሰማለው። ስህተት ነው። በድርሳነ ዮሐንስ አፈወርቅ ላይ ቃሉ ተጽፎ ይገኛል። በአባቶቻችን ትምህርት አለ። ባይሆን ቃሉ ስህተት ነው ቃሉ ስህተት ነው ማለት ጥንተ አብሶ የሚለው ቃሉ በግዕዝ ቃል ደረጃ የግዕዝ ቃሉ ስህተት ይሆናል። እሱ ላይ ያን ያህል ለእናንተ የሚጠቅም ስለማይሆን ያው ይህን ከተናገርኩ ይበቃል። ጥንተ አብሶ ማለት አበሳ ዘጥንት ወይም ጥንተ አበሳ ነው መሆን ያለበት። ማንኛውም የቃሉ ትርጓሜ ደግሞ የጥንት በደል፣ የመጀመሪያ በደል እንደማለት ነው። ጥንት ማለት የመጀመሪያ ማለት ነው። አበሳ ያው በደል ነው። ስለዚህ አንድ ላይ ሲሆን ጥንተ አበሳ የመጀመሪያ በደል፣ አብሶ ዘጥንት የጥንት በደል እንደማለት ነው። የአዳምና የሔዋን ኃጢአት ነው። እሱም ዕፀ በለስን መብላት ነው ኃጢአቱ። ከዚያ ውጭ ዮሐንስ አፈወርቅ እንዲህ ብሎ ነው የሚጠቅሰው በድርሳኑ ላይ ሶበሰ መጽአ እግዚእነ በጥንተ አብሶ፣ ጌታችን ኢየሱስ ክርስቶስ ሰው የሆነው በጥንተ አብሶ ወይም ደግሞ በመጀመሪያዎቹ በአዳምና በሔዋን ኃጢአት ብቻ ቢሆን ኖሮ እሚ ኮነ ሞቱ በነቤዛ ብዙኃን ለሁሉም ለልጆቻቸው ሁሉ ባልሆነ ነበረ ነበር። ማለትም አዳምና ሔዋንን ብቻ ከሲኦል አውጥቶ በቀረ ነበር፣ እኛን ባላዳነንም ነበር። ክርስቶስ ሰው የሆነ በጥንተ አብሶ ወይም ደግሞ በጥንቱ ኃጢአት ብቻ አይደለም፣ በምልአተ ኃጢአት ነው። ከአዳምና ከሔዋን በኋላም የተነሱ ልጆች በራሳቸው በሰሩት ኃጢአት፣ በልዩ ልዩ ነውር እግዚአብሔርን አሳዝነውታል፣ በድለውታል። ለምሳሌ ሰብአ ትካትን ታስታውሳላችሁ። ሰብአ ሰዶም፣ ሰብአ ገሞራ፣ እነዚህን ሁሉ ኃጢአቶች አይቷል። ይሄ ምልአተ ኃጢአት ይባላል። ዓለም ሁሉ የበደለው በደል ነው አዳምና ሔዋን እንደምታውቁት የጸበለስን ፍሬ ነው የበሉ። ከአዳምና ከሔዋን በኋላ የመጡ ልጆቻቸው ብዙ በለሶችን በልተዋል። በለስ ሲባል ነው ፍሬውን ብቻ እንዳታስቡት። ከአዳምና ከሔዋን በኋላ የመጡ ልጆች የጸበለሱን ፍሬ ብቻ ሳይሆን ቅጠሉን በልተውታል፣ ግንዱን በልተውታል፣ ስሩን በልተውታል። ከጸበለሱ የቀራቸው ያለ ነገር አይመስለኝም። ያ ማለት ከኃጢአት የቀረ ነገር የለም። አዳም ሔዋን አንድ ኃጢአት ነው የሰሩ አትብሎ የሚል ህግ ነው የጣሱት ልጆቻቸው ግን አንድ ኃጢአት ብቻ አይደለም። ያልተሰራ ኃጢአት የለም። ወዘፍ ዘፍጥረት ምዕራፍ 6 ላይ እንደተጻፈው በትንሹ ለማብራራት ይሞከራል። በጥሬ ቃሉም በትርጓሜው ደግሞ ስታዩት ዛሬ ላይ የሰማይ ጫፍ ለነካው የኃጢአት ጣራ መሰረት የተጣለ እዚያ ዘፍጥረት ምዕራፍ 6 ላይ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 20 ላይ አንስተያሆሙኒ አደጋ ፍጥረቶን ወተመሰላ በዘይኮነ ፍጥረቶን ሴቶች የራሳቸውን ተፈጥሮ ባህሪ ትተው ተፈጥሯቸውን ያልሆነ ነገር ወደዱ፣ ወንዶችም እንደዚያው። ይሄ ግብረ ሰዶም የሚባለውና ሴቶችም ወንዶችም የራሳቸውን ጾታ የሚመኙበት ነገር ነው የሚናገረው። ቅዱስ ጳውሎስ እግዚአብሔርን በዚህ ምክንያት ለማይረባ እውቀት አሳልፎ ሰጣቸው እያለ ቅዱስ ጳውሎስ ለእነዚያ ሰዎች ይናገራል፣ ይመሰክራል። ይሄ ምልአተ ኃጢአት ይባላል። አዳምና ሔዋንን በሌላ በምን እናማቸዋለን ከጸበለሱ ውጭ ስለዚህ ከአዳም ከሔዋን በኋላ የመጣው ኃጢአት ምልአተ ኃጢአት ይባላል። ሁሉም የሰራው ኃጢአት ማለት ነው። ሰው ሁሉ በራሱ መንገድ የሰራው ኃጢአት ማለት ነው። ነገር ግን ጥንተ አብሶ ለየት የሚለው ከሌላው ኃጢአት ማለት ነው። ያልሰሩትንም የሰሩትንም ኃጢአተኛ ያደርጋል። ሮሜ ምዕራፍ አምስት ላይ ቅዱስ ጳውሎስ ተናግሯል። ወባህቱ ኮነኖሙ ሞት እምአዳም እስከ ሙሴ ለለሂ አበሱ ወለለሂ አበሱ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። ለምሳሌ እና አብርሃም እግዚአብሔርን በማምለክ እና ለእግዚአብሔር በመታዘዝ የሚታወቁ ናቸው። ነገር ግን ሞት ገዝቷቸዋል። የአዳም ኃጢአት ነክቷቸዋል። ይህ አዳም ሔዋን ኃጢአት ኃጢአት ማለት ራሱ ይሄ ጸበለሱን በልተውታል እያለ አይደለም። ነገር ግን የኃጢአቱ መርገም በነ አብርሃም ላይ አርፏል። የኃጢአት መውረስ ማለት ይሄ ነው። ኃጢአት ይወረሳሉ ይውነት ነው። ኃጢአቱ አይወረስም መርገሙ ግን ቅጣቱ ግን በሁላችንም ላይ መጣ። ስለዚህ ጥንተ አብሶ ማለት መርገሙ ወደ ሰው ልጆች የሚተላለፍ ክርስቶስ ቤዛ ሆኖ በአዳም በሔዋን ኃጢአት ኃጢአተኛ ተብሎ በወንበዴ መካከል እስኪሰቀል ድረስ በጽንስ አማካኝነት የሚተላለፍ ነበር። ቁራኝነቱ በምን ይተላለፋል የተባለው ማለት ነው። በጽንስ ሲተላለፍ ቆይቷል። ይሄ ብቻ አይደለም። በጽንስ የተቆራኘ ሰይጣን ስጋን በመቃብር ነፍስን በሲኦል እንደ ተቆራኘ በነፍሳችንም በስጋችንም ሰልጥኖብን ኖሯል። ይሄ በራሳችን ከምንሰራው ኃጢአት ውጪ አዳም ሔዋን በሰሩት በደል ምክንያት በሁሉም ሰው ላይ የመጣ ነበረ። ቅዱስ ጳውሎስ ሮሜ ምዕራፍ ሶስት ላይ አንዳንድ ዘመዶቻችን አዛብተው በጣም አበላሽተው የሚተረጉሙት ጻድቅ የለም አንድ ስንኳ እያሉ እመቤታችንም ጻድቅ አልነበረ ወይም ደግሞ ንጹሕ አልነበረችም ለማለት የሚጠቅሱት ጥቅስ ነው። ሮሜ 3 ላይ ቅዱስ ጳውሎስ ይሄንን ስላለ ሁሉም በድሏል፣ በደለኛ ነው ሁሉም ብለው ነው የሚያስቡት። ነገር ግን የቅዱስ ጳውሎስ መልእክት ማለት የመጽሐፍ ቅዱስ መጨረሻው ክፍል ላይ ያለ የአዲስ ኪዳን ክፍል ነው፣ ከራእየ ዮሐንስ በፊት ያለ የመጨረሻ ክፍል። የመጽሐፍ ቅዱስ መጀመሪያ ግን ምን ይላል? ኦሪት ዘፍጥረት ምዕራፍ ኖህም በትውልዱ መካከል ጻድቅና ፍጹም ሰው ነበረ፣ ይላል እንግዲህ። ጳውሎስ ነው የዋሸ ሙሴ? ይሄ የጳውሎስን መልእክት ሰዎች ለራሳቸው ትርጉም እንዲመች አድርገው ጻድቁ ኢየሱስ ብቻ ነው ለማለት፣ ሁሉም በድሏል ለማለት ባልተገባ መንገድ ሮሜ 3፥11ን ጻድቅ የለም የሚለውን ቃል ወስደው፣ ኖህ ግን በትውልዱ መካከል ጻድቅ ብቻ አይደለም ፍጹም ነበር ነው የሚለው። ይሄንን ማስታረቅ ነበረባቸው፣ አልቻሉ። ቅዱስ ጳውሎስ እየተናገረ የነበረው ሰዎች በራሳቸው ይሁን ፐርሰናል ሲን የሚባለው ማለት ነው። በዚያ ምክንያት ንጹሕ ሊሆኑ ይችላሉ፣ የግል ኃጢያት ላይ ሰሩ ይችላሉ። ያ ደግሞ እንግዲህ ቲዮሎጂያኑ አንሴስተራል ሲን የሚሉት ወይም ደግሞ ያ ቅድ ብሄ ጥንተ አብሶ ያለው ማለት ነው። አዳም እና ህዋን የሰሩት ስራ መርገሙ ውጤቱ በሁሉም ሰው ላይ አለ። ከዚህ አንጻር ጻድቅ የለም አንድስ እንኳ አለ። ቅዱስ ጳውሎስ ስለምን እየተናገረ ነው? ስለ አዳምና ስለ ሔዋን ኃጢአት በዚያ ምክንያት ማንም ጻድቅ የለም አለ። በግል ግን በግል ግን የአዳምን የሔዋትን ኃጢአት ያልሰሩ በጽድቅ እግዚአብሔርን ያገለገሉ በጣም ብዙዎች ነበሩ። ሆኖም ግን ያ የአዳምና የሔዋን ጥንተ አብሶ የምንለው በደል ስለነበረ ነቢዩ ኢሳያስም በትንቢተ ኢሳያስ ምዕራፍ 64 ቁጥር 10 ላይ ጽድቅ የመርገም ጨርቅ ሆነ ይላል። ነገር ግን ሰዎች በግል ደግሞ ጻድቃን ሊሆኑ ይችላሉ። ሆኖም ግን ሲሆን ነበር የሚሄዱት። እንግዲህ ወደ ሦስተኛው ስንመጣ እንዳላረዝም ብዬ እያረዝምኩ መሰለኝ። ወደ እመቤታችን ስንመጣ የእመቤታችን ጉዳይ ክርስቲያኖች በተፈጥሮ ሕግ እሚዳኝ አይደለም። አሁን ብዙ ጊዜ ለምን እንዴት የምንለው ነገረ ማርያምን በባዮሎጂ እየመዘኑት መሰለኝ ሰዎች፣ እንደዛ አይደለም። የነገረ ማርያም ጉዳይ የነገረ ማርያም ጉዳይ በሰው ህሊና የሚታወቅና የሚመረመር አይደለም። አሁን ሁሉም በድሏል። አዳምና ልጆቹ ሁሉ በአዳም በደል ምክንያት በደለኛ ሆነዋል። በግላቸው ጻድቃን ቢሆኑም ያ የአዳምና የሔዋን በደል ስላልተነሳ፣ የሞት ሞትን ትሞታላችሁ የሚለው ቃል ስላልተለወጠ፣ ቤዛ ስላላገኘ ሁሉም ሰው ኃጢአተኛ ሆኗል። አንዲት ሴት ግን ብቻዋን ንጽሕት ሆናለች። እሱን ቅዱስ ጳውሎ ቅዱስ ገብርኤል ምስክር ሆኖ ነው። በግልጽ ቋንቋ በግልጽ ቋንቋ እሱ ምንድን ነው? ያ የምታውቁት ቃል የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ሴት ስለሆነች ከሴቶች መካከል አለ እንጂ በሴት ንጽጽር መናገር ስለነበረበት ከፍጥረት ሁሉ ማለቱ ነው። ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? አቤት ከሴቶች ሁሉ ማለት ወደፊት ከሚመጡት እስካሁን ከነበሩት ሴቶች ሁሉ የተለየሽ ነሽ ማለት ነው። ምንድነው ልዩነቷ ክርስቲያኖች? የተባረክሽ ነሽ ማለት የተመሰገንሽ፣ የተለየሽ ነሽ ማለት ነው። ምንድነው ግን እሷን ከሴቶች ሁሉ ሚለያት? አንዳንድ ሰዎች እዚህ ጋር እንግዲህ ግራ የሚጋቡት አምላክ ከመረጣት፣ ማንኛዋ ሴት ክርስቶስን ለመውለድ አትችልም ነበር እንዴ? ማንም ሴት እኮ ከተመረጠች ክርስቶስን ለመውለድ ትችላለች፣ መውለድ ትችላለች ከተመረጠች የድንግል ማርያም ልዩነት እንድትመረጥ ሆና ስለተገኘች ነው የተመረጠችው። እና ሊቃውንቱ ቀለል ባለ ቋንቋ ሲገልጡት ድንግል ማርያም አምላክን የወለደችው ተወዳድራ አይደለም ተመርጣ ነው ይላሉ። ምን ብላ አይደለም፣ የሚወዳደርም የለማ። በዚያ መስፈርት የሚታጨልም የአምላክ እናት ለመሆን የሚታጨልም ምንም ሰው ስለዚህ ድንግል ማርያም ተመረጠች ማለት እንድትመረጥ የሚያደርግ ምክንያት ስለተገኘ። ያ ምክንያት ምንድን ነው? የአዳም ኃጢአት ወደ እሷ እንዳይተላለፍ መንፈስ ቅዱስ ከእናቷ ማሕፀን ጀምሮ በንጽህና ጠበቃት። አሁን ለምሳሌ ነቢዩ ኤርምያስን ይለዋል፣ እግዚአብሔር አምላክ ከእናትህ ማሕፀን ጀምሮ ቀደስኩ ለየውህ አከበርኩ ማለት ይለዋል ትንቢተ ኤርምያስ ምራፍ አንድ ላይ ከእናቱ ማሕፀን ጀምሮ እግዚአብሔር የሚሆነውን አውቆ እንጂ አስገድዶ ነብዩ ኤርሚያስን አስገድዶ ጻድቅ እያደረገው አስገድዶ እየመረጠው አይደለም። እንዲመረጥ የሚያደርግ በጎ ስራውን አይቶ እግዚአብሔር ነብዩ ኤርሚያስን እንዲያ ብሎ ይናገረዋል። ከእናተ ማኅፀን ጀምሮ ይለዋል። እመቤታችን ድንግል ማርያምን ደግሞ ከእናቷ ማኅፀን ጀምሮ ለንጽህና ለቅድስና ብቁ የሆነች ሴት መሆኗን አውቆ ጠበቃት። ከምን ጠበቃት? ከኃጢአት ይቻላል የሚለውን ራሱ እመቤታችን ጠይቃ ነበረ። ይቻላል ወይ ማለት ቅዱስ ገብርኤል ከሶስቱ ቅዱስ አንዱን ተወልጃለች ሲላት፣ መቼም ያለችውን ታውቃላችሁ። ፎኑ ከጉነን ዝንቱን ዘያምር ብእሴ፣ ወንድ ሳላውቅ ይሄ ነገር እንደምን ይሆናል ስትለው፣ ምንም ሌላ ማብራሪያ አልመጣ አላመጣም። ለእግዚአብሔር ምንድነው ያለው? በቃ እንግዲህ ምን እንበል፣ እሱ ያለውን ነው እኛ የምንለው? ከማህፀን ጀምሮ እናቱ ድንግል ማርያምን በንጽህና በቅድስና መጠበቅ ለእግዚአብሔር ይቻለዋል አይቻለው? አቤት በጣም ነው የሚቻለው። እኛ ለእግዚአብሔር የማይቻለው ነገር አለ ብለን ደግሞ የምንናገር የምናምን ሰዎች አይደለንም። መለላችሁ ፈልጌ ነው። ከማህፀን ጀምሮ የሚጠብቃት እሱ እግዚአብሔር መንፈስ ቅዱስ ነው። አንዳንድ ሰዎች እዚህ ጋር ቅዱስ ገብርኤል ሲያበስራት ነው የነጻችው የሚሉ ደግሞ አሉ። እንግዲህ አንዲት ምሳሌ ተናግሬ እኔ ትምህርት ይህንን ጥያቄ ቋጫለሁ። መቤታችን ቅዱስ ገብርኤል ሲያበስራት አይደለም ንጽሕት የሆነችው። ዕብራውያን ምዕራፍ ዘጠኝ ላይ ቅዱስ ጳውሎስ እንዲህ ይላል ስለ መቤታችን ምሳሌዎች ሲያብራራ ማለት ነው። በዚያ በድንኳኑ ይላል የብሉይ ኪዳኑ ቤተ መቅደስ ድንኳኑ ላይ በዚያ በድንኳኑ ውስጥ የአሮን በትር፣ መሶበ ወርቅ፣ ታቦት በትር ነበሩ እያለ ይመጣ ይመጣ እና ቁጥር አስር ላይ ይህም ለአሁኑ ዘመን ምሳሌ ነው ይላል። አሁን ነገረ ማርያም ነው ጥያቄያችን። በትሩ ምንድ ነው? ቤተ ክርስቲያን ለአሁኑ ዘመን ምሳሌ አድርገዋለች። ያ በትር የክርስቶስ መስቀል ነው። ታቦት ምንድ ነው? አሁንም ለአሁኑ ዘመን ምሳሌ ነው። ቅዱስ ጳውሎስ ነው ያለን፣ እኛ ተፈላስፈን አይደለም፣ አደለም። ታቦቱ ታውቃላችሁ፣ አስር ቃል የተጻፈበት የእግዚአብሔር ማደሪያ ነው። ስንት ቃል አትግደል፣ አትስረቅ፣ አታመን እግዚአብሔር አምላክ እንዲህ እንዲህ የሚል አስር ቃል የተጻፈበት ነው። ታቦ ጽላት ማለት ነው ታቦት የምንለውም በተለምዶ ያ የጽላቱ ማደሪያ ነው። ችግር የለውም። እና አስር ቃል የተጻፈበት ጽላት እዚያ ውስጥ አለ። ይህ ለአሁኑ ዘመን ምሳሌ ነው አለ። እስኪ ምንድን ነው ይሄ አስር ቃል የተጻፈበት ጽላት እና ታቦት ምንድን ነው? ባጭሩ፣ በጣም ባጭሩ ታቦት እመቤታችን ናት ወይም ጽላቱ ማለት ነው ጽላቷ እመቤታችን ጽላቱ ላይ ስንት ቃል ተጽፏል አስር ቃል የቀደመው ጽላት ላይ አስር ቃል ተጽፏል ተከብሯል የሐዲስ ኪዳኗ ታቦት የሐዲስ ኪዳኗ ጽላት ላይ ደግሞ አንድ ቃል ተጽፏል ያ ቃል ምንድን ነው የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ቃል በመጀመሪያ ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ሥጋ ሆነ፣ የዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ። ስለዚህ በብሉይ ኪዳኑ ታቦት አስር ቃል ተጽፏል። ስንት ቃል? በድንግል ማርያም ታቦትነት ላይ ደግሞ ስንት ቃል ተጻፈ? ያ ቃል ማን ነው? አቤት ኢየሱስ ክርስቶስ። አሁን ወደ ታቦት ልመልሳችሁ። እስኪ ከንጽህና አንጻር የጠቀስኩላችሁ እንግዲህ፣ ታቦትን በቤታችን በዚህ መንገድ ነው የሚመሰጠረው፣ አባቶቻችን ያብራሩት የተረጎሙት። እዚሁ ጋር ታቦቱ የማይነቅዝ እንጨት ነው፣ ለሙሴ ሲታዘዝ የማይበላሽ የማይበሰብስ እንጨት ነው። እናንተ ራሱ ዝም ላችሁ ስታስቡት ብትመልሱን፣ ጥያቄ ልጠይቃችሁ። እስኪ ታቦቱ የማይነቅዝ የሚሆነው ጠንካራ የሚሆነው ለታቦትነት ተብሎ ሲቆረጥ ያ አስሩ የሙሴ ሕግ ሲጻፍበት ነው ወይስ ጥንት ሲበቅል ጀምሮ ነው? በጣም ጠንካራ የማይነቅዝ የማይበላሽ የሚሆነው ከመቼ ጀምሮ ነው እስኪ። ስለዚህ እመቤታችን ከእናቷ ማሕፀን ጀምሮ ከአዳምም አብራክ ገና አዳም ሲበድል ያልበደለ ባህሪውን ይዛ የመጣች ወይም ደግሞ ከአዳም ተገኝታ ከበደለው አዳም ያልበደለ ሆና ገና ከጥንት የተጠበቀች ናት። ታቦቱ የማይነቅዝ የሚሆነው ሸምሸር ሰጥር የምንለው በእኛ ሊቃውንት እንደዛ የሚሉት ያ ደግሞ በብሉ ኪዳኑ የግራር እንጨት እየተባለ የሚጠራው እሱ የማይነቅዝ የሚሆነው ገና ሲበቅል ነው እንጂ አንተ ለታቦት እንጨት ነ ተብሎ ከተጠረበ ቃሉ ከተጻፈበት በኋላ አይደለም። ጠንካራ የሚሆነው የተለየ የሚሆነው ገና አበቃቀሉ ላይ ነው። ሲበቅል ጀምሮ ጠንካራ ነው። እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ እንደው ከሶስቱ ቅዱስ አንዱ ቅዱስ ተወልጃለሽ አንቺ የተባረክሽ ሲላት አይደለም ቅዱስ ነው የሚጀምረው፣ ገና ከጥንት ጀምሮ ነው። ዮሐንስ አፈወርቅ ይሄንን ሲያብራራ ሃይማኖት አበው ላይም በቅርቡ ታገኙታላችሁ። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ንጽተ ፈጠረ ሎቱ ያው መቅደሰ። በመንፈስ ቅዱስ ንጹህ የሆነ ሥጋዋን ቅዱስ የሆነ ነፍሷን ባገኘ ጊዜ ተዋሃደው ማለት ነው ባጭር ቃል አያችሁ፣ ንጹህ ቅዱስ ሆኖ ሲያገኘው እሱ ከመጣ በኋላ ቅዱሶ ሳይሆን ንጹህ ቅዱስ ሆኖ ገና ከጥንት ጀምሮ ቅዱስ አድርጎት ጠብቆት ሲያገኘው ተዋህዶ ይላል። ስለዚህ ቅድስት ድንግል ማርያም የአዳም ጥንተ በደል ወይም ደግሞ ቅድም እንዳልኳቸው ቃሉ ጥንተ አብሶ ሲል በቃል ደረጃ ስተታለው። ግን አበሳ ዘጥንት ብለን ብናየው የእነ ቅዱስ ዮሐንስ አፈወርቅ ትርጉም ጭምር ላይ ቃል በቃል የተጻፈ ነውና ዝም ብሎ የመጣ አይደለም እንደ እንግዳ አደራሽ አይደለም። ሆኖም ግን ይሄ በደል የበደል ውጤትም ብለን ብዙዎቹ በሚስማሙበት ብንነጋገር ድንግል ማርያም ላይ ፈጽሞ ፈጽሞ አልደረሰም። ይሄንን እግዚአብሔር አደረገው። በቃ ምን ይደረግ እንግዲህ እግዚአብሔር አይችልም ከሆነ እሱ ለሌላ ጥያቄ ነው። ባጭሩ እንዳላበዛ ደግሞ መምህር አሁን ስለመጡ ይጨምሩበትና ይበቃናል። ለመምህራችን ዲያቆን ሄኖክ ኃይሌ የምናቀርበው ደግሞ ሀሳብ ከመጽሐፍ ቅዱስ ጥናት አንጻር መጽሐፍ ቅዱስን ስንማር በተለይ ከእኛ ቤተ እምነት ውጭ ያሉ ሰዎች ከዚህ የጋብቻን ቅዱስና ከማንሳት አንጻር በመጽሐፍ ቅዱስ ውስጥም እኮ እናንተ ራሱ የምታመልኳቸው ወይም አባትነታቸው የምትቀበሏቸው አገልጋዮች ሰባት መቶ ሶስት መቶም ቁባቶች ነበሯቸው። ስለዚህ ከአንድ በላይ ማግባትን ደግሞ ከአንድ በላይ ማጨትን ሚስት ማድረግን እነዚሁ ቅዱሳን የምትሏቸው አገልጋዮች ይሄን ያክል ካላቸው እኛ ከአንድ በላይ አግብተን ብንኖር ምንድን ችግር አለው የሚል ሀሳብ ይነሳል። እና ይህን ከመጽሐፍ ቅዱስ ሀሳብ እንዴት እንረዳው? ትርጓሜውንስ እንዴት እንወቀው? እውነት ለመናገር ቤተ ክርስቲያን የጋብቻን ቅድስና በዚህ መንገድ እያስተማረች እውነት ከአንድ በላይ አግብተን እንድንኖር ቤተ ክርስቲያን የሚጋጭ ትምህርት አላት ከዚህ አንጻርና እስኪ ይህን መምህር ሰው ሄዱበት ለንታሊቃ ሊቃውንት ስለ መቤታችን ቅድስና ተጠይቀው፣ እኔ ስለ ቁባት የተጠየቁበት ምክንያት በኋላ ብንወያይበት ደስ ይለኛል። ወደ እንትኑ ከመምጣቴ በፊት ያው የኔታ ከደረስኩ በኋላ አንድ በጣም ደስ የሚል ምስጢር ሰምቻለሁ። ዛፍ ከተቆረጠ በኋላ አይደለም የማይነቅዝ መሆኑ የሚታወቀው ይሄ በጣም ከባድ ንግግር ነው። እና ቃለ ሕይወት ያሰማልን። እቃ የምታጥቡት ልትበሉ ስትሉ ነው ወይስ አጥባችሁ ታስቀምጡታላችሁ? ይሄ ወንደ ላጤዎቹን አይመለከትም። ወንደ ላጤዎቹ ሪሳይክል እንደምታደርጉ ነው የምናውቀው። ግን እቃ የሚታጠበው ሊበላ ሲል ነው ወይስ ታጥቦ ይቀመጣል? በቃ እመቤታችን ልክ ሊጸነስ ሲል መንጻቷ ማለት ሊበላ ሲላጠበው ሳህኑን የሚል የወንደላጤ አስተሳሰብ ነው። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። ወደ ቁባቱ ልምጣ መሰለኝ። ብዙ ያገቡ ሰዎች ይሄ ፖሊጋሚ አለ የሚለው ላይ ልክ ነው። መጽሐፍ ቅዱስ ላይ በጣም ብዙ ሚስቶች የነበሯቸው ስርወ ሃይማኖት ተብሎ የሚጠሩ አባታችን አብርሃም ጨምሮ ማለት ነው። አጋር ገረዱ አለች። ልጁ ያዕቆብ ደግሞ አራት ፈልጎም ባይሆን አራት ሚስቶች ነበሩት። ዳዊትም ትንሽ በርከት ያሉ ነበሩ። ልጁ ሰለሞን ደግሞ ያው ከአባቱ በተማረው መሰረት አባቴንም እሰማ ልጅ ነበርኩ ይላል እና የእሱ ደግሞ ብዙ ነው ሰባት መቶ ሚስቶችና ሶስት መቶ ቁባቶች ፣ እንደውም ትንሽ ግራ ያጋባ ሚስቶቹ ብዙ ናቸው ቁባቱ ሶስት መቶ ናቸው እና ልክ ነው የተባለው ነገር ማለት ነው። ግን ከመጀመሪያው እንዲህ አልነበረም የሚል ቃል አለ በሐዲስ ኪዳን። ስለዚህ አቢዩዝ የተደረገ ነገር ነው እንጂ እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት ሴት አድርጎ ነው የፈጠረው። ከዛ በኋላ በዚህ በወደቀ ወይም በኃጢአት ምክንያት በተበላሸው ዓለም ላይ የኖሩ ሰዎች በተለያየ ምክንያት ከሕግ ወጥተው ሕግ ከመሰራቱ በፊት የነበሩትም በአይምሮ ሕግ ተመርተው ላያደርጉት ይገባ የነበረ ነገር ሲያደርጉ በኋላ ሰዎች ደግሞ ሕግም እያለ ሕገ ኦሪትንም ጥሰው አታመንዝር የሚለውን ጥሰው ከአንድ በላይ ብዙ እንዳገቡ ተጽፏል። ይህ ምንድነው የሚያሳየው? መጀመሪያው መጽሐፍ ቅዱስ እንደማይዋሽ ነው። መጽሐፍ ቅዱስ የተጻፈውን የተፈጸመውን ታሪክ ሁሉ ጽፏል። አይ ይሄ ይሄ እንኳን ጥሩ አይደለም፣ ለአራያ አይሆንም እያለ ኤዲት አድርጎ አላወጣውም። ከሁሉንም ነገር መጽሐፍ ቅዱስ ጽፎታል። ግን መጽሐፍ ቅዱስ ከአንድ በላይ አግብተዋል የሚለውን ብቻ ጽፎ አይደለም የቆየው፣ ከአንድ በላይ በማግባታቸው የመጣባቸውንም ችግር ጽፏል አብሮ ማለት ነው። ከአንድ በላይ ማግባት ምን ጦስ እንዳለው ምን አይነት ማህበራዊ መንፈሳዊ እና በቤተሰብ ህይወት ላይ ምን አይነት ቀውስ እንደሚያመጣ ብዙ አገቡ ያልናቸውን ሰዎች ታሪክ እየሄድን እያንዳንዳቸውን ብንመለከተው እናገኘዋል ለምሳሌ ዳዊት የዳዊትን ታሪክ ብታዩ ብዙ ሚስቶች ነበሩት አዎ ነበሩት ግን ራሱን አለመግዛት ነው የፈጠረበት ለዛ ነው የሰው ሚስት ቀምቶ ሰው እስከ ማስገደል ድረስ ያደረሰው ለሆነ ጊዜ የመጣበትን ጊዜያዊ ፈተና ማለፍ ስላልቻለ ራሱን መግዛት ስላልቻለ ስለዚህ የማመንዘር ህይወትን አንዴ ከለመድከው በኋላ ራስን መግዛት ስለማትችል በሆነ ፈተና ትወድቃለህ ከእግዚአብሔር ልትጣላ ትችላል ጣዖት እስከ ማምለክ ያደረሳቸው ሰዎች አሉ ብዙ የማግባት ሰሎሞን ብዙ ሚስት አግብቷል ብዙ ቁባት ነበሩት በመንፈሳዊ ህይወቱ በመጨረሻ ላይ ጣዖት እስከ ማስመለክ ድረስ ልቡን ወደ ጣዖት አዘነበሉት ሁሉ ይላል መጽሐፈ ነህሚያ ላይ እግዚአብሔር እንዴት እንዳዘነበትና ሰሎሞንም እንዴት እንደተጎዳ ጨምሮ ጽፏል ከዛ ውጪ የሶሎሞን ደግሞ እስካሁንም አልበረደም። በነገራችን ላይ እስራኤል እስካሁን ድረስ የምትታወቅባቸው እስካሁን ድረስ የምትዋጋባቸው ብዙ ፖለቲካዊ ችግሮች ወደኋላ ሲጠኑ የሶሎሞን ዘር ጉዳይ ነው። ምክንያቱም እሱ ከብዙ ሀገራት ጋር የነበረው ግንኙነት ፖለቲካዊ ብቻ አልነበረም። ገብቷቸዋል፣ ተዋልዷል። ስለዚህ ሁሉም ባለርስት ነው፣ ለዛች ሀገር ማለት ነው። እስራኤላውያን በነገራችን ላይ በጣም ነው የሚጠሉት፣ በሚገርም ሁኔታ ለሰሎሞን ያላቸው ጥላቻ ለዳዊት ያላቸውን ፍቅር ያህል ነው። አሁን ያሉት እስራኤላውያን እንምላቸው፣ የጥንቱን አናውቅም ግን ማለት የዳዊት መቃብር ዳዊት እንዲያረገበት ዳዊት እንዲያለበት እያሉ ያስጎበኛል። የሰሎሞን ምንም ቤተ መቅደሱን መቼ ሳያፈርሱት ነገር የእግዚአብሔር ቤተ መቅደስ ነው። ያንን አይነት ነገር አይምሯቸው ላይ እንዲመጣ የሆነበት ምክንያት ምንድን ነው? እሱ ከብዙ ሀገራት ጋር በነበረው ጋብቻ። እኛም ጂኦግራፊው ከልክሎን ነው እንጂ እኛም እኮ ተጋብተናል ነው አደለም ስለዚህ እኛም ርቆን ነው እንጂ እኛም ክሌም የምናደርገው መሬት ይኖር ነበረ። እኛም የምንጣላበት ነገር ሊኖር ይችላል እና ማህበራዊ ቀውሱን አልደበቀም መጽሐፍ ቅዱስ ነው። የነ ያዕቆብን መከራ አንዷ እንግዲህ አራት ሚስቶች ነበሩት ከነገረዶቻቸው ሚስቶቹ አደለ አንዷ ስትወልድ ልጅ ሳትወልድ ስትቀር ከገረድ ውለድ ስትለው መከራውን አደ እንደ ሲያይ ኖረ። ተራ በተራ ማለት ብዙ ስቃይ ነው ያየው። ማህበራዊ ወት ከዛ ውጪ አንዷ ጣዖት ደብቃ ስታስቀምጥበት ከእግዚአብሔር ስታጣለሁ ነው የሚለው። ስለዚህ መጽሐፍ ቅዱስ ጨርሶ የጻፈው ታሪክ ነው፣ ሰዎች በግማሽ እያዩት ያሉት እና ከአንድ በላይ የማግባትን በጋብቻ አለመታመንን፣ አንድ ላንድ አለመኖርን ጉዳቱን መጽሐፍ ቅዱስ ዘርዝሮ በእያንዳንዶቹ ታሪኮች ውስጥ ሊያስቀምጥ ይችላል። እናንተ አሁን የቤት ስራ የምትወስዱት እገሌ ብዙ አግብቷል፣ እስቲ ህይወቱ እንዴት ነበር፣ ከዛ በኋላ እንዴት ቀጠለ። ሰሎሞንስ ቢሆን የጻፈልን ሁሉ ከንቱ የከንቱ ከንቱ ነው ያለው አይቶት ማለት ነው ደስታም ፈተንኩት ያላየሁት አይነት ነገር የለም ግን ሁሉ የከንቱ ከንቱ ነው ነፋስ እንደመከተል ነው ያለው ስለዚህ የመጨረሻ የሰሎሞንም ንግግር እንደው በቃ ደስ ብሎኛል አይነት ነገር አይደለም ህይወቱ ምን ያህል የተመሰቃቀለ እንደነበር አይተናል ጥበብ ማስተዋል ተሰጥቶት ብዙ ማድረግ ሲችል ከፈጣሪ እስከ መጣላት ደረሰ ማለት ስለዚህ የሁሉንም ታሪኮች እንደ ቤት ስራ ወስዳችሁ ብታዩት ብትመለከቱት ከዚህ የተለየ ነገር የለውም ወደ ርእስ ስመለስ ክርስቶስ የሰጠው መልስ ምንድን ነው? ከመጀመሪያው እንዲህ አይደለም። አንድ ሰው ለአንድ ሰው እንደዛ